ይህ ደግሞ ቀዳማዊቷ ብቻዋን እያንጎራጎረችልን መጣች። በነገራችን ላይ ምን ነው አንቺ ጋር ሆኜ ስልኮን ቤዝልሽ አልኩኝ። እኔ እኔ ነኝ ያልኩት እንደዚያ በደንብ የለበሰችውን ልብስ አይተን ምናምን ነገር እንድንወረገረግ አንቺ ስጨፍሪ እኛ አንቺ ስትዘፍኚ እኛ እንድንጨፍር ማለት ነው ወይንም አንቺ እየጨፈርሽ አንቺ እየጨፈርሽ ምንድን ነው አዎ አንቺ እየጨፈርሽ እኛ ደግሞ እንድናጨበጭብ ትላላችሁ ለማንኛው ውዶቼ ዛሬ ቅማሟ ወንጀለኛ ልባል በአንቺ ልከሰስ ምናምን ነገር ሸጊቱ ሸጊቱ ምናምን እኔ አላቅም ስለ ሙዚቃ ምንም ጥበብ የለኝም ውዶቼ ጥበብ የለችኝ አልጠራችኝማ ከየት መጥቶ ከየት መጥቶ ይሄን ለእሶ ቤት ሄዶ ማልቀስ በማይችል ድምፅ እኔ ለአንጎራጉር፣ አረተው ውዶቼ ብከሰስባቸው አልጎዳ በኔ እኔ ለራሴ ዝ ስራ ደቁሶ ደቋቁሶ የጣለኝ ሴትዮ። ለማንኛውም እኔ ይሄ ወንጀለኛ ልባል በአንቺ ልከሰስብ፣ ለእኔ ይሆንልኝ፣ ይሄ ዘፈን ለእኔ ይሆንልኝ፣ ቅማሟ እኔ በአንቺ ልከሰስ በአንቺ ልታሰር በአንቺ ለምን ምንድነው ይሄ የምን አስር ቤት ልውረድ ትላላችሁ ያውርዱኝ እነጠንፌ የኔናት እኔ ለአንቺ ቆሜ ማለት ነው በአንቺ የመጣ ቀልድ አላቅም ወንጀለኛ ልባል ይሄ ዘፈን ለእኔ ነው የተዘፈነው በቃ ለእኔ ነው አዎ ምክንያቱም ብዙ ጊዜ ክስ ይደርስብኛል አንቺ ቃልዬ ሁሌ ለሀይሚ አሽቃባጭ ነሽ ይባላለኝ። ማሽቃበጥ አይደለም ፋክሱን ነው የምናገረው፣ እኔ እውነቱን ነው የምናገረው። እና ምንድን ነው መሰላችሁ ቤተሰብ፣ ሀይሚዬ የስራ ሰው ናት፣ ተዋት ምናምን በቃ ተዋት። ታላወቃችኋት ምናምን ነገር ነው እንጂ እኛ የምንለው እኮ ምንም እንትን አላልንም እኮ ያልነው ነገር እኮ የለም ሌላ እንደዛ ነገር ትላላችሁ። ችግር የለውም። ሀይሚዬ፣ እኛ እንጫጫለን፣ አንቺ ፈታ በይ። እንደዚ ከተማውን ምናምን ነገር ጎብኘት ጎብኘት እያደረሽ ፈታ በይልን ፈታ